አስፈሪው ጥምረት በአፍሪካ ተመሰረተ። ሞሮኮ የባህር በሯን ለአፍሪካውያን ልትሰጥ ነው ያን ለአንድ ዓላማ በአንድነት ለመቆም ተስማምተዋል ከእርስ በርስ መነካከስ ወጥተው በጋራ ማደግ የሚቻልበትን፣ ዜጎቻቸውን መለወጥ የሚችሉበትን፣ ምዕራቡን ዓለም ያገለለ አፍሪካዊ እሳቤን ያነገበ እጅግ አስገራሚ ግንኙነት ሊፈጥሩ ነው። ይህ ጥምረት በየትኛውም ኃይል የሚነቀነቅ እንዳልሆነ እየተነገረ ነው። የዚህ ጉዳይ ባለቤትም ሞሮኮ መሆኗ ታውቋል። ኢትዮጵያም ጥሪ ይቀርቦላታል? አደገኛው ጥምረት በአፍሪካ ከተመሰረተ የምዕራቡን ዓለም እሳቤ ግዠት አድርጎ ያስቀራል እየተባለ ነው። ሞሮኮ ለሳህል ቀጠና የባህር በር አልባ ሀገራት የምስራች አለኝ ብላለች። በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታናችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን መረጃው እናሻግራችሁ ሞሮኮ ለሳህል ቀጠና የባህር በር አልባ ሀገራት የባህር በር ፈቀደች። ሞሮኮ ከባህር ርቀው ለሚገኙ ቡርኪና ፋሶ፣ ማሊና ኒጀር በአትላንቲክ ውቅያኖስ በኩል በሚገኙ ወደቦቿ የባህር በር እንዲጠቀሙ ፈቀደች። እርምጃው እነዚህ ሀገራት በሚያደርጉት የንግድ እንቅስቃሴ እንዲሁም የቀጠናውን ንግድና ኢኮኖሚያዊ አንድነትን ለማጠናከር እንደሚረዳ ተጠቅሷል። ሞሮኮ ይህንን ውጥን ይፋ ያደረገችው እንደ አውሮፓውያን አቆጣጠር በ2023 ሲሆን ሀገራቱ ሞሮኮ በገነባቸው መሠረተ ልማት አማካኝነት በዳህላወደ በኩል ወደ አትላንቲክ ውቅያኖስ ለመጠቀም የሚያስችላቸው ነው። ይህም እነዚህ ሀገራት ከዓለም አቀፍ ገበያዎች ጋር በቀጥታ እንዲገናኙና በአጎራባች የባህር ዳርቻዎች ላይ ያላቸውን ጥገኝነት እንዲቀንሱ ለማድረግ ያለመ እንደሆነ የሮይተርስ መረጃ ያመለክታል። ቡርኪና ፋሶ፣ ማሊና ኒጀር አሁን በሳህል ሀገራት ህብረት ኤኢሲ የፈጠሩ ሲሆን የሀገራቱ የውጭ ጉዳይ ሚኒስትሮች ትላንት ከሞሮኮ ንጉሥ መሐመድ ስድስተኛ ጋር ተገናኝተው በፕሮጀክቱ ዙሪያ ተወያይተዋል። በሞሮኮ መዲና ራባት ከንጉሱ ጋር ጋር ተገናኝተው የተወያዩት የውጭ ጉዳይ ሚኒስትሮቹ ለኢኒሽቲቭ ፈጣን አፈጻጸም ያላቸውን ቁርጠኝነት መግለጻቸውን የሞሮኮ የውጭ ጉዳይ ሚኒስትር አስታውቋል። የውጭ ጉዳይ ሚኒስትሩ ናስር ቡሪት እንደተናገሩት የተደረገው ውይይት ሀገራቱ አማራጭ የንግድ መስመር የሚያገኙበትን አማራጭ እውን ያደርጋል። ውጥኑ በምዕራብ አፍሪካ የንግድ መስመሮችና ጥምረቶችን በመቀየር ረገድ ትልቅ እርምጃ እንደሆነ የተጠቀሰ ሲሆን ይህም የቀጠናው ጂኦፖለቲካዊ ገጽታን በመቀየር ለሳህል ሀገሮች ኢኮኖሚያዊ እድገት ሊያስገኝ የሚችል እንደሆነ ዘ ታይምስ ኦፍ ኢንዲያ ዘግቧል። በሞሮኮና በሳህል ቀጠና ሀገራት መካከል ለዘመናት የዘለቀው የመተባበር የመረዳዳትና የመተሳሰብ ባህል የፕሮጀክቱን አስፈላጊነት ከፍ ከሚያደርጉ ምክንያቶች መካከል መሆናቸው ተጠቅሷል። ብዙዎች ችግር ላይ ብቻ በሚያተኩሩበት ሁኔታ ውስጥ ሞሮኮ እድሎችን ትመለከታለች። አንዳንዶች ስለ ተስፋ መቁረጥ ሲናገሩ ሀገራቸው እምቅ የሆኑ አቅሞች ትገነዘባለች። አንዳንዶቹ እንዲሁ የለብለብ የመፍትሄ መላዎች ሲመርጡ ሞሮኮ ግን እውነተኛ መፍትሄዎችን የሚያስገኙ መሰረታዊ ተነሳሽነቶች ላይ ምርጫዋን ታደርጋለች ብሏል። ሞሮኮ የመንገድ የወደብና የባቡር መሰረተ ልማቶች ከሳህል እህትማማች አገሮች ጋር እውን ለማድረግ ፍቃዷ ነው። ምክንያቱም መሰል ተነሳሽነቶች ከሀገራቱ ኢኮኖሚ ባለፈ በመላው የሳህል ቀጠና መሰረታዊ ለውጥ እንደሚያመጡ ታምኖበታል። የሳህል ቀጠና ሀገራት የሚያጋጥሟቸውን ችግሮች የሚቀርፉበት በወታደራዊና በጸጥታ እርምጃዎች ብቻ ሳይሆን በትብብርና በጋራ ልማት ላይ በተመሰረቱ አካሄዶች መሆኑ ይታወቃል። የአፍሪካ ቀንድ ሀገራትም የሞሮኮን ፈለግ ቢመርጡ ለጋራ ተጠቃሚነታቸው ይበጃቸዋል፣ የሚለው የበርካታ የቀጠና ምሁራን ምክር ሀሳብ መሆኑ ይታወቃል። አፍሪካ በተለይም አብዛኞቹ የአፍሪካ ሀገራት ከቅኝ ግዛት ነጻ ከወጡባቸው ከፈረንጆቹ 1950ዎቹ ወዲህ በርካታ መፈንቅለ መንግስት ተካሂዷል። ከተካሄዱት መፈንቅለ መንግስት ጥቂቶቹ የተሳኩ ሲሆን አብዛኞቹ መክሸፋቸው ቪኦኤ መፈንቅለ መንግስት በአፍሪካ በሚል ርዕስ ከዓመታት በፊት ያወጣው ዘገባ ያመለክታል። መፈንቅለ መንግስቱ ከተካሄደባቸው ሀገራት ቀዳሚዎቹ የአፍሪካ ሀገራት ሲሆኑ ከእነዚህም ውስጥ አብዛኞቹ የምዕራብ አፍሪ የአፍሪካ ሀገራት ናቸው። ቡርኪናፋሶ ማሊና ኒጀር በርካታ የመፈንቅለ መንግስት ሙከራዎች የተካሄደባቸው የምዕራብ አፍሪካ ሀገራት መሆናቸውን ነው። መፈንቅለ መንግስት የሚበዛው በምዕራብ ይሁን እንጂ በተሞከረና በተሳካ መፈንቅለ መንግስት ብዛት ሱዳን ቀዳሚ ይሆናለች። ከ1950 ዎቹ ጀምሮ በአፍሪካ ከተካሄዱ 214 የመፈንቅለ መንግስት ሙከራዎች ውስጥ 198 የሚሆኑት አልተሳኩም። 16 የመፈንቅለ መንግስት ሙከራዎች ግን ስኬታማዎች ነበሩ። የሰዓል ግዛቶች ጥምረት በማሊ በኒጀርና ቡርኪናፋሶን የተመሰረተ ኮንፌዴሬሽን ነው ሶስቱም ሀገራት በአሁኑ ጊዜ በወታደራዊ መሪዎች የሚተዳደሩ ሲሆን ከ2020 እስከ 2023 ባሉት ዓመታት መፈንቅለ መንግስት ስልጣን ተቆጣጥረዋል ይኸው የሶስቱ ሀገራት ጥምረት በ2024 በይፋ ተጠናክሯል በአባል ሀገራት መካከል የፖለቲካ የኢኮኖሚና የጸጥታ ትብብርን ለማጠናከር ስምምነት ላይ ደርሰዋል ቻርተሩ በብሔራዊ ግዛት ላይ የውጭ ኃይሎች መግባትን በተመለከተ ከሏላዊ ህዝብ ጋር ምክክርን ተከትሎ ለውጭ ወታደሮች በህዝብ ውሳኔ ፍቃድ መስጠት የሚያስችል ነው የኒጀር ጦር በ2020 2023 መፈንቅለ መንግስት ያደረገ ሲሆን አሁንም በቁም እስር ላይ የሚገኙትን ፕሬዚዳንት መሐመድ ባዙምን ከስልጣን አስወግዷል። እንደ ማሊና ቡርኪና ፋሶን ካሉት ወታደራዊ ገዢዎች ሁሉ የኒጀር ባለስልጣናት የፈረንሳይ ባርካን ወታደራዊ ዘመቻና ሌሎች የአውሮፓ ኃይሎችን አስወጥተው በሳሄል ክልል ሽብርተኝነትን ለመዋጋት ፊታቸውን ወደ ሩሲያ ዙረዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ የሮያል ጦር ኃይል ኢንስፔክተር ጀነራል የደቡባዊ ጦር አዛዥ ሌተናር ጀነራል መሐመድ ባሬ ሳሬድ የተመራ ልኡክን ተቀብለው አነጋግረዋል። በ1955 አካባቢ በይፋ የተጀመረው የኢትዮጵያና ሞሮኮ ታሪካዊ ዲፕሎማሲያዊ ግንኙነት በፓን አፍሪካዊ መንፈስና ለአህጉራዊ አንድነት የጋራ ቁርጠኝነት እየታየበት ወሳኝ ወቅት እንደነበረ ፊልድ ማርሻል ብርሃኑ አስታውሰዋል። ባለፈው ዓመት በአዲስ አበባና በራባት የተካሄደው የከፍተኛ ደረጃ ወታደራዊ ልኡካን ምክክርም ሁለቱ ሀገሮች በትብብር ለመስራት የሚያስችሉ ጉዳዮችን እንዲፈትሹ እድል ፈጥሮላቸው እንደነበረ ተገልጿል። የሞሮኮ ሮያል ጦር ኃይል ኢንስፔክተር ጀነራል ና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ ባሬድ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የአፍሪካ ነፃነት ምልክት መሆኗን ወታደራዊ ትብብሩም ለአፍሪካ ሰላምና ደህንነት ለምናበረክተው አስተዋጽኦ የጎላ ሚና ይኖረዋል ብሏል። ሁለቱ ሀገራት በተለያዩ የአፍሪካ ቀጠና የሚገኙ መሆናቸውን የገለጹት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ በየቀጠናቸው ከሚያበረክቱት አስተዋጽኦ በተጨማሪ በጋራ ለአፍሪካ ሰላም ና ደህንነት እንዴት በትብብር መስራት እንዳለባቸውና ምን ምን ጉዳዮች ላይ መተባበር እንዳለባቸውም ውይይት ተደርጓል ብለዋል። ከሞሮኮ ወታደራዊ ተቋማት በቴክኖሎጂ ሽግግር፣ በሳይበር፣ በአየር ኃይልና በባህር ኃይል ኢትዮጵያ የምትወስደው ተሞክሮ እንዳለ የገለጹት ጀኔራል መኮንኑ ኢትዮጵያ አሁን ላይ በኢንዱስትሪ እያሳየችው ካለው ምርት አንጻር ደግሞ እነሱም አብረውን እንደሚሰሩና መጪውን ሁኔታ ያገናዘበ ልምድና ተሞክሮ በመለዋወጥ በቀጠናው በሚኖሩ የሰላምና ደህንነት ጉዳዮችም አብረው ለመስራት የሚያ ችል ውይይት መደረጉን ገልጸዋል። በውይይቱ ላይ የአየር ኃይል፣ የባህር ኃይል፣ የመከላከያ ትምህርትና ስልጠና እንዲሁም የሎጂስቲክ ዋና መምሪያ ኃላፊዎች ተገኝተዋል። ሁለቱ ሀገራት በቀጣይ የመግባቢያ ስምምነት ይፈራረማሉ ብለዋል። ውይይቱን ተከትሎ የልኡካን ቡድኑ በሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ በአየር ኃይል እየተከናወኑ ያሉ ተግባራትንም ጎብኝተዋል። እንደሚታወሰው ግብፅ ኢትዮጵያዊን የባህር በር አልባ አድርጋ ለማስቀረት ከሶማሊያ እስከ ኤርትራ እና ጅቡቲ የተሻገረ የሴራ ፖለቲካዊ አካሄድና ግንኙነት ስትፈጥር ነበር። ታዲያ ይህን የተረዳችው ኢትዮጵያ ወዲያው አስገራሚ ግብረ መልስ ሰጥታ ነበር። ታዲያ ይህችን የ129 ሚሊዮን ህዝብናት የሆነች ታላቅ አገር ወደ ባህር በር እንዳትወጣ የተሸረበው ሴራ ሳያንስ እህልና ነዳጅ እንኳን እንዳታስገባ የተሸረበውን ቀመር የተረዳችው ኢትዮጵያ በቀጥታ ያመራችው ቀድማ ወዳዘጋጀቻት የሰሜን አፍሪካ ወዳጅ ሀገር ሞሮኮ ጋር ነበር። ሞሮኮ በዓለማችን ላይ ስትራቴጂካዊ የጂኦፖለቲክስ አቀማመጥ ላይ ከሚገኙ ሀገራት አንዷ ነች። ሞሮኮ በአጭሩ ለማስረዳት ሌሎች አህጉርና ሀገራትን ትተን ወደ ግብጽ የሚሄዱ አብዛኛው መርከቦች መተላለፊያ የሆነው ስትሬት ኦፍ ጊብራልተር የባህር ወሽመጥ ባለቤት ነች። በዚህም የተነሳ ግብጽ ልክ ኢትዮጵያን በአባይ ምክንያት ታሪካዊ ጠላት እንዳደረገቻት ሁሉ ሞሮኮንም በተመሳሳይ መንገድ በጠላትነት ይዛ ትኖራለች። ግብጽ በዚህም የተነሳ ልክ ኤርትራን ከኢትዮጵያ እንድትገነጠል እንደሰራችው ሁሉ የሞሮኮን ተገንጣይ ራሳቸውን ሳህራዊ ሪፐብሊክ ብለው የሚጠሩትን ቡድኖች በመደገፍ ላይ ትገኛለች። በመሆኑም ኢትዮጵያ በፊልድ ማርሻል ብርሃኑ ጁል አማካኝነት ከሌላኛው የግብፅ ስትራቴጂካዊ ጠላት ሜዲትራንያንና አትላንቲክ ውቅያኖስ ከምታገናኘው ወሳኝ ሀገር ሞሮኮ ሪፐብሊክ ጋር እጅግ ወሳኝ የወታደራዊ ስምምነት ከቀናት በፊት ፈርማለች። በዚህም መሰረት ኢትዮጵያ ከግብፅ ሲዩዝ ካናል ላይ የሚደርስባትን የመርከብ መታገት ካለ የግብፅ መርከብ ስትሬት ኦፍ ጊብላርተር እንዳያልፍ ይዘጋባታል ማለት ነው። በተመሳሳይ ኢትዮጵያ በኤደን ባሕረ ሰላጤ ላይ አልፎ የሚወጣና የሚገባ የግብፅ መርከቦች ማነቅ ትችላለች። ይህን ለማድረግ ኢትዮጵያ በቅርቡ ኤደን ላይ ከሚሰፍረው ባህር ኃይሏ ባሻገር የመድፍ ርቀት ላይ የሚገኘውን ምድሯንም መጠቀም ትችላለች። አሁን ኢትዮጵያ ከሞሮኮ ጋር ያላት ግንኙነት እያደገ የሚመጣ ከሆነ የባህር በር የማግኘት ዕድሏ ሰፋ ሊል እንደሚችል የሚጠቁሙ መረጃዎች እየወጡ ነው። ኢትዮጵያ በተለያየ አማራጭ የባህር በር ለማግኘት የምታደርገው ጥረት አጠናክራ መቀጠሉ የሚታወቅ ነው። ኢትዮጵያ ከጎረቤት አገራት ጋር የጋራ ጥቅምን ማዕከል ባደረገ መልኩ በሚደረግ ድርድር የባህር በር ማግኘት እንደሚገባት በአፍሪካ ጉዳይ የፖለቲካ ተንታኝ የሆኑት ላውረንስ ፊርማን ተናግሯል። ዲፕሎማሲያዊ ትብብርን በማጠናከርና በሰጥቶ መቀበል መርህ የአፍሪካ ቀንድ ቀጠናና አጋርነት በማሳደግ ረገድ ኢትዮጵያ ትልቅ ሚና እንደምትጫወትም የፖለቲካ ተንታኙ ገልጸዋል። ከኢቢሲ ጋር ቆይታ ያደረጉት እውቁ የፖለቲካ ተንታኝ ሎረንስ ፊርመን የህዳሴው ግድብ ተጠናቆ በሙሉ አቅሙ ኃይል ማመንጨት ሲጀምር የሀገሪቱ ኢኮኖሚ ብቻ ሳይሆን ና ሁለንተናዊ እድገት ትልቅ አበርክቶ ይኖረዋል ብሏል። የሕዳሴ ግድብ መጠናቀቅ የኢትዮጵያን የኢንዱስትሪ ዘርፍ ለመቀየር ብቻ ሳይሆን ለቀጠናዊ ኢኮኖሚያዊ ትስስር ቁልፍ ሚና እንደሚኖረውም ጠቁሟል። ኢትዮጵያ አካባቢን የማይበክል ኃይል ለኬንያ ና ለጅቡቲ ማቅረብ መጀመሯን የተናገሩት ተንታኙ ይህም ከሀገራቱ ጋር ያላትን የኢኮኖሚ ትብብርና ትስስር ለማጠናከር ያግዛታል ነው ያሉት። በአፍሪካ ቀንድ ቀጠናዊ ትስስር መጀመሩን የገለጹት ተንታኙ ኢትዮጵያ እያደገ ያለውን ኢኮኖሚዋን ይበልጥ ለማስቀጠል